ሰላም ጤና ይስጥል፣ እንደምናላችሁ የተወደዳችሁና የተከበራችሁ የአፋር ቴሌቪዥን ተከታታዮቻችን፣ ይህ የአማርኛ ዜና ወጃ ሰዓታችን ላይ ነን። አበይት ነጥቦችን እናሆ የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት የአርብቶ አደሩ ኑሮ ለማሻሻል ከፍተኛ አይነተኛ ሚና እየተጫወተ መሆኑን የአፋር ክልል ርዕሰ መስተዳድር ሀጂ አወል አርባ ገለጹ ምሁራን የህብረተሰቡን ችግር የሚፈቱ የምርምር ስራዎችን ሊያጠናክሩ ይገባል ሲሉ ፕሮፌሰር ብርሃኑ ነጋ ገለጹ። የሚሉት አበይት ጉዳዮቻችን ናቸው። የተወደዳችሁ ዜናዎቹን እየመራው አሚር መሀመድ አብራችሁ ቆይታ አደርጋለው። አብራችሁን ነው። በቅድሚያም የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት ባለፉት ተከታታይ ዓመታት ባከናወናቸው የልማት ስራዎች የአርብቶ አደሩ ኑሮ ለማሻሻል አይነተኛ ሚና እየተጫወተ መሆኑን የአፋር ክልል ርዕሰ መስተዳደር ሀጂ አወል አርባ ገለጹ። እዚህ ጉዳይ ላይ ተጨማሪ አለ። የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት ኤልኤልአርፒ ኢትዮጵያ ከ2012 እስከ 2018 ባሉት ስድስት ዓመታት ውስጥ በአፋር ክልል እየተሰሩ የልማት ስራዎችና የተመዘገቡ ውጤቶችን የሚዳስስ የፕሮጀክቱ የማጠቃለያ መድረክ በሰመራ ከተማ አካሂዷል። የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት ኤልኤልአርፒ ኢትዮጵያ ከ2012 እስከ 2018 ዓ.ም ድረስ በስምንት ክልሎች የሚተገበር ሀገር አቀፍ ፕሮጀክት ሲሆን ፕሮጀክቱ በ ክልላችን አፋር 20 ወረዳዎች ማዕከል አድርጎ እየተተገበረም ይገኛል። ፕሮጀክቱ በስድስት ዓመቱ የታቀዱ የልማት ስራዎችንና የተመዘገቡ ውጤቶችን በሰነድር ሪፖርት የቀረበ ሲሆን እነዚህም የግጦሽ አቅርቦትና አጠቃቀምን ማሻሻል፣ የመሰረተ ልማት አቅርቦትን ማሻሻል፣ ምርትና ምርታማነትን በማሻሻል በልማት ትሩፋት ዘርፍና በስራ ዕድል ፈጠራ ዘርፍ በርካታ አመርቂ ስራዎች እንደተሰሩም በሪፖርቱ ላይ ተገልጿል። በመድረኩ ላይ የተገኙት የክልሉ ርዕሰ መስተዳድር ክቡር ሀጂ አወል አርባ ባስተላለፉት መልእክት ክልላችን አፋር የቆላማ አካባቢ ከመሆኑ ባሻገር ህብረተሰቡ በከፊል አርብቶ አደርነት የሚተዳደር በመሆኑ በኑሮ ማሻሻል ዘርፍ እየተሰራ ያለው የላቅ አፈጻጸም አድንቀው በቀጣይም ለሚኖሩ የስራ ዘመናት የህብረተሰባችንን ችግርና እንግልት የሚቀንሱ ስራዎች ላይ አትኩረት ሰጥተን መስራት ይገባናል ሲሉም አቅጣጫ ሰጥተዋል። ፕሮጀክቱ የተሰራባቸው የሚገኙ ሀያ ወረዳዎች ሎተሪ እንደደረሳችሁ ልትቆጥሩት ይገባል። ምክንያቱም በወረዳዎቹ በውሃ፣ በመንገድ፣ በስራ እድል ፈጠራና ትምህርትና ጤና ተቋማትን ማጠናከር ጨምሮ የተለያዩ የመሰረተ ልማት ስራዎችን በማከናወን ህብረተሰቡ የሚያነሳቸውን የመሰረተ ልማት ጥያቄዎች መልስ ለመስጠት ተጨማሪ እድል የሚፈጥር ነው። ዋናው ነገር ምን ያክሎችን ይህን መልካም እድል የህብረተሰቡን ኑሮና ህይወት ለመቀየር በሚያስችል አግባብ ተጠቅመንበታል የሚለው ነው መሆን ያለበት። ስለሆነም ውስን የህዝብ ሀብትን የህብረተሰባችን ኑሮ በአግባቡና በዘላቂነት ማሻሻል በሚያስችል አግባብ ተገቢውን አመራር በመስጠት ሁለንተናዊ ልማትና እድገት እንዲሁም ምርትና ምርታማነት በማሳደግ ማህበራዊ ብልጽግናን ለማረጋገጥ ሁሉም ኃላፊነቱን መወጣት ይጠበቅበታል። የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት የአፋር ክልል ቅርንጫፍ ስራ አስኪያጅ አቶ መሐመድ ሐሰን በበኩላቸው ፕሮጀክቱ ባለፉት ስድስት ዓመታት ከ520 ሺህ በላይ የህብረተሰብ ክፍሎችን ተጠቃሚ ያደረገ ፕሮጀክት ስለመሆኑ ጠቅሰው የህብረተሰቡን የኑሮ ደረጃ ለማሻሻል በፕሮጀክቱ ስር ዘርፈ ብዙ ስራዎች እንደተሰሩም ገልጸውልናል። ኤሌላርፒ ዋና ዓላማ አድርጎ የተነሳው የአርብቶአደሩ ኑሮ ማሻሻል ነው። ይህን ሲባል ዋና ዓላማ የሆኑ ሌሎች ግቦች አሉት ደግሞ። ያው አንዱ የአርብቶ አደሩ ምርትና ምርታማነትን አሁን ካለበት ለምሳሌ 50 ላይ ከነበረ በ25% እስከ 75 መድረስ 75 ከነበረ ወደ 100 ማሳደግ ሶ 25% ማሳደግ ነው። እንዲሁም አደጋ ተጋላጭነቱን መቀነስ ነው። ሌላው ደግሞ የኑሮ የተለያዩ የኑሮ መተዳደሪያ የሆኑን የኑሮ ዛዮቹን አማራጮቹን ማስፋት ነው። ስለዚህ በነዚህ ዙሪያ በአጠቃላይ በ20 ወረዳዎች በክልላችን በ20 ወረዳዎች 500 ሺህ ህዝብ ተጠቃሚ ለመድረግ አስቦ ነበር የተነሳው። ላለፉት 6 አመታት በሰራው ስራ ደግሞ ከ520 ሺህ በላይ የሆነ ማህበረሰብ ተጠቃሚ እንደሆነ ያደረገ ነው ማለት ነው። ይሰራ ባልበት ስራዎች ማህበረሰቡ ከላያቸው አንዱ ችግር ኢኮኖሚያቸውን ማሻሻል ከሆነ እሱ ደግሞ በሚመልኩ በማደራጀት። በብድርና ቁጣ በመደራጀት እንዲሁም ደግሞ ሌማ ትሩፋት የሚል ምርትና ምርታማነት እንዲሻሻል ከመድረግ አኳያ በንማና በዶሮ እርባታ፣ በእንስሳት በርከት ባሉ ስራዎች ማህበረሰቡ ድሮ ያናበሩ ባህል፣ በተለይ አሁን ለምሳሌ እነዳሉ ሩቅ ቦታ ሪሞት ይባል ኤሪያ ሆነ እንቁላል በገጠር የምታገኝበት ፕሮጀክት የሚሰራባቸው ቀበሌዎች ላይ እንቁላል የሚያቀርብሉ እንቁላል የሚሸጡበት ሁኔታ ማያች ይለናል፣ ማለት ነው። እሱ ያናበረ ልምድ ነው። ይኸው የኑሮ ማሻሻያ ፕሮጀክት በክልሉ በተለያዩ ዞኖችና ወረዳዎች ላይ ለሕብረተሰቡ በፈጠረው የስራ እድል ምክንያት በርካቶች እየተሳተፉና ምርትና ምርታማነታቸውን በማሻሻል ኑሯቸውን መለወጥ እንደቻሉ የነገሩን ደግሞ የዞን አምስት ዋና አስተዳዳሪ አቶ አሊማቲ ናቸው። ፕሮጀክት በዚህ ስድስት አመት ውስጥ ከሰሩ ትላልቅ ፕሮጀክቶች ከሚባሉት ሶስቱኛ ጋር ነው ያሉት። ዞን አምስት ላይ ነው። ሶስት ድልድዮች አሉ። ከእኛና ዞን ሶስት የሚያገናኝ አለ። እኛን ከአማራ ክልል ጋር የሚያገናኝ አለ። ሀደልዒላና ሰምሮብን የሚያገናኝ አለ። ሶስቱም ድልድዮች አልቆ በዚህ ሰዓት ላይ ለመርቃን የደረሰበት ሁኔታ ነው ያለው። የህዝቡን ኑሮ ማሻሻል ላይ ትልቅ ስራ ተሰርተዋል። ይሄ በወተት በከብት ማዳላ የተደራጁ ወጣቶች አሉ። በማር የተደራጁ ወጣቶች አሉ። በዶሮ እርባታ የተደራጁ ሴቶች አሉ በማኑ አቅርቦት ላይ የተደራጁ ወጣቶች አሉ። በግሪን ሌጋሲ ላይ የተደራጁ ወጣቶች አሉ። በርካታ ስራ እድል ፈጠራ ለማህበረሰቡ ኑሮ ማሻሻል ህይወት ላይ ትልቅ ስራ ሰርቷል። በኛ ዞን ደረጃ አሁን የወተት ላሞች ላይ የተደራጁ ወጣቶች ለከተሞቻችን ወተት እያቀረቡ ነው። ግሪን ሌጋሲ ላይ የተደራጁ ወጣቶች ለጎረቤት ሙዝ፣ ፓፓያ ለጎረቤት እያቀረቡ ነው። ለጎረቤት ወረዳዎች፣ ለጎረቤት ክልሎች እያቀረቡ ነው። በማኖ ላይ የተደራጁትም ልክ በዛው ልክ ድርቅ ሲሆን ማህበረሰባችን ጭምር እያገዙ ነው። እንኳ ከቢዝነሳቸው አልፎ ማህበረሰባችን ጭምር እያገዙ ነው። በዶሮ ላይ ዶሮ ለምሳሌ ከሚሰራባቸው አንዳንድ ወረዳዎች ሀደሌላ ወረዳ ላይ በዶሮ የተደራጁ ሴቶች አንድ እንቁላል ሰላሳ ብር ነበር። ሀደ ሌላ ላይ በዚህ ፕሮጀክት የተደራጁ ሴቶች ወደ ስራ ከገቡ በኋላ ዶሮዎቹ እንቁላል ማምራት ከጀመሩ በኋላ እንቁላል 15 ብር ነው። በዛ ወረዳ ላይ ኖሮ ማሻሻል ላይ ትልቅ ለውጥ ነው ያመጣው። ስለዚህ በተግባር ያለ ለውጥ ነው ማለት ነው። ከአምስት መቶ ሀያ ሺህ በላይ የህብረተሰብ ክፍሎችን ተጠቃሚ ያደረገው የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት የህብረተሰቡን ችግር በሚገባ እየፈታና ኑሯቸውንም በእጅጉ ማሻሻል የቻለ ስራ እየሰራ እንደሚገኝ ተገለጸ። ይህም የተገለጸው የፕሮጀክቱን የስድስት ዓመት ስራ ዘመን ማጠቃለያ መድረክ በተካሄደበት ወቅት ነው። መድረኩን ተከታትለን ያጠናከርንላችሁ ዘገባ አለ። ተከታትለን መለስ ከ520 ሺህ በላይ የህብረተሰብ ክፍሎችን ተጠቃሚ ያደረገው የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት የህብረተሰቡን ችግር በሚገባ እየፈታና ኑሯቸውን በእጅጉ ማሻሻል የቻለን ስራ እየሰራ እንደሚገኝ ተገልጿል። በ2012 ዓ ም ጀምሮ ለተከታታይ 6 ዓመታት በተተገበረ የኑሮ ማሻሻያ ፕሮጀክት ከ520462 በላይ የህብረተሰብ ክፍሎች በቀጥታ ተጠቃሚ የሚያደርጋቸውን የስራ እድል በመፍጠር ኑሯቸውን ማሻሻል እንደተቻለ የቆላማ አካባቢዎች ሰዎች የኑሮ ማሻሻያ ፕሮጀክት የአፋር ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ መሀመድ ሀሰን ገልጸውልናል። ፕሮጀክቱ ከዚህ ቀደም የሰራቸው ዘርፈ ብዙ ስራዎች የህብረተሰቡ ኑሮ ማሻሻል እንደቻለም ኃላፊው አክለዋል። ሴቶችን በመደራጀት ለ17ቱ በአንድ ወረዳ 17 ሴት ሴት ቡድኖችን አደራጅቶ ለነሱ ዶሮ ይገዛል፣ የዶሮ መኖም አብሮ ያቀርብላቸዋል። ከዛ በኋላ ያንን እየተንከባከቡ በየቤታቸው ወይም በአንድ ላይ ሆኖ እየተንከባከቡ ያንን ምርት ያንን እንቁላል እየሸጡ ገቢ ያገኛሉ። እንደገና ደግሞ ዶሮዎችንም እያረቡ ለስጋ የሚሆኑም ለእንቁላል የሚሆኑም እየጠቀሙ ይሄዳሉ ማለት ነው። ይሄ አንዱ ኑሯቸውን እየቀየሩ ያሉ ሌላው ንብ ነው። በንብ ዙሪያ 400 ለሚሆኑ የሞራና ባወራዎች አጠቃላይ የንብ ቀፎ ዘመናዊ የንብ ቀፎ ሰጥተን እንዲሁም ደግሞ ንብ ራሱ ከሌላ ቦታ ልምድ ያላቸውን ሰዎች አበል ከፍሎ ያን ባምጥቶ እንዲያስገቡበት ጭምርት ምርትና ሰንጠንት እንሰጣቸዋለን ማለት ነው። ያንንም የሚያሰሩበት ስለዚህ በዛ ድሮ ሲያገኙ ከነበሩ የማር ምርት የተሻለ የምርት መጠን እንዲያገኙ የማድረግ ስራ እየተሰራ ነው ማለት ነው። ከአርብቶ አደር ለቪስቶክ ኤንድ ፊሽሪ ቢሮ ጋር በመተባበር ጽፌት ቤቶች ጋር ታች ላይ በመተባበር ነው ይህ ስራ የሚሰራው። ይሄኛው ደግሞ የሲአይጂ ስራ ደግሞ ከስራና ክህሎት ጽፈት ቤት ጋር ነው የሚሰራው በአብዛኛው ሲድ መኒ ግራንት አሁን ለምሳሌ ለማህበራቶች እስከ 100 ሺ እስከ ሁለት መቶ ሺህ ይሰጣል መነሻ ካፒታል ማለት ነው። እነሱ መጀመሪያ ይደራጃሉ። አሁን ከ50 በላይ ነበር ከ100 በላይ ነው የሚናደራጀው በሁለተኛው ፌዝ። በፊት እስከ 50 ይደራጁ ነበር። አብዛኛው ሴቶች ናቸው ከዚህ ውስጥ። ስለዚህ ሴቶች ተጠቃሚላት የሚሰራል ሲደራጁ ራሳቸው ይቆጥባሉ፣ እርስ በርስ ይበዳደራሉ። ከዛ በኋላ ደግሞ ፕሮጀክቱ ሳንቲም ይሰጣቸዋል። ያ ደግሞ እየሰፋ በገጠሩ ባንክ በሌለበት አካባቢ ላይ የገጠር ብድርና ፋይናንስ አቅርቦት እንዲያቀርቡ ነው ዋናው የሚፈለገውና የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክት ከ2012 እስከ 2017 ዓ.ም በቆየባቸው ስድስት የሥራ ዘመናት ውስጥ በየወረዳውና በቀበሌ ጭምር ውስጥ ድረስ በመውረድ ኅብረተሰቡን በማገዝና ሮን እንዲሻሻል በሚያደርገው የላቀ አስተዋጽኦ እጅግ ደስተኛ እንደሆኑና በተፈጠረው የሥራ ድልም ኅብረተሰቡ ተጠቃሚ መሆን እንደቻለ የገለጹልን ደግሞ የአሚበራ ወረዳ እርሻና እንስሳት ሀብት ልማት ጽሕፈት ቤት ኃላፊ የሆኑት አቶ ሃይደር መሐመድ ናቸው። እኔ ከመመራው ሴክተር እርሻና ተፈጥሮ ሀብት ወይም ደግሞ ግብርና ሴክተር አንገልጽ ናየው እጅግ በጣም ብዙ ይበል የሚያሰኙ ስራዎችን በስፋት እየሰራ ያለ ፕሮግራም ነው። ይህንም ስንል በዚህ በግብርናው ብቻ የታጠረ አይደለም። በውሃው ዘርፍ፣ በመንገድ ዘርፍ እነህ በእንስሳት ጤናውም በብዙ ዘርፍ እየሰራ ያለ ፕሮግራም ነው። አንደኛ ደግሞ ስንመለከት በግብርናው ዘርፍ ሰፋፊ ስራዎችን እየሰራ ነው። ለምሳሌ እንመልከት ካል ፕሮጀክቱ የተለያዩ ኮምፖነንቶች ላይ ነው የሚሰራው። ለምሳሌ የሬንጅላንድ ላይ የአፈር ውሃ ጥበቃ ስራዎችንም እንዲሁም ደግሞ የወቅቱን ባገናዘበ መልኩ የዚህ የግሪን ሌጋሲዎችንም ጨምር ከነርሰሪ ሳይቶችን ጨምሮ እጅግ በጣም ብዙ የሚባሉ በወቅቱ ሚኒሸት የተደረጉ አጀንዳዎችን አንግቡ እየሰራ ያለ ነው። ሙሉ ለሙሉ እየሰራ ያለ ነው ፕሮግራም ብንል እንችላለን። ሊላርቢ ይህም ስንል ንብ ከማነብ ጀምሮ እንዲሁም ደግሞ በዶሮ ማህበራት፣ የአይጅ ማህበራትን ማደራጀት የወተት ከብቶችን፣ ፍየሎችን ለማህበራት ከመግዛት እስከ መጨረሻው ያለው ፕሮሲጀር ድረስ የመከታተልና የመቆጣጠር ስራዎችን ማን ላይ እየሰሩ ስለሆነ ምንም እንኳን የተሰሩ በርካታ ስራዎች ይበል የሚያሰኙና የሚበረታቱ ቢሆንም በአንዳንድ ወረዳዎች ተጀምሮ ያልተጠናቀቁ የተጓተቱ ፕሮጀክቶች እንዳሉ ጠቅሰው፣ እነዚህ ታቅደው የተጀመሩ የነበሩ ስራዎችን በቀጣይ በሚኖረው የፕሮጀክቱ የምዕራፍ ሁለት የስራ ዘመን ሊጠናቀቁ እንደሚገባና ለህብረተሰቡ ክፍት ሊሆኑ እንደሚገባም የመድረኩ ተሳታፊዎች ጥያቄዎችን አንስተዋል። ለቀጣይ እነዛን አገልግሎቶች እነዛን መሰረተ ልማቶች መጠቀም ስላለብን ባለቤት እናንተ ናችሁ፣ ማህበረሰቡ ነው። በባለቤትነት ተረክባችሁ አስፈላጊ አስተዳደራዊ መዋቅር ዘርግታችሁ ማህበረሰብ ተኮር ወይም ኮሚኒቲ ተኮር የሆነ አደረጃጀት ዘርግታችሁ አስፈላጊ ሲሆን ጥገና የሚያስፈልጋቸው ካሉ በራሳችሁም ማህበረሰቡ በጋራ ሆኖ በቀላሉ የሚሰራቸው ስራዎች ናቸው። የውሃ ተቋማቶቻችን እየጠገን ሌሎቹን ተቋማትን ቢሆን ከክልሉ መንግስት እና ከፌዴራል መንግስትም አላቸዋል። ግን ከፕሮጀክቱ ውጭ የመንግስት አካልና ማህበረሰቡ የኔ ያለውን የኔ ብሎ መውሰድ ያለበትን ተቋም እየተንከባከበ አገልግሎቱን በቀጣይነት እስከዚህ ጊዜ ማቆም አለበት ተብሎ አገልግሎት አይገደብም። ማህበረሰቡ ምንጊዜም ሊጠቀምባቸው ይገባልና እነሱን ተንከባክበን ዘላቂ ማድረግ ኃላፊነት አለበት። ሰመራ ዩኒቨርስቲ ሀገራዊ የልማት ግቦችን ስኬታማ ለማድረግ ከፍተኛ ትምህርት ተቋማቶች ሚና በሚል መሪ ሀሳብ ዙሪያው ከባለእርሻ አካሎችና ከተቋሙ ሰራተኞች ጋር የፓናል ውይይት አካሂዷል። ይህንኑ ውይይት አብዱ መሀመድ ተከታትሎታል። ሰመራ ዩኒቨርሲቲ ሀገራዊ የልማት ግቦችን ለማራመድ የከፍተኛ ትምህርት ሚና በሚል መሪ ሀሳብ ከተቋሙ ሰራተኞቹ ጋር ፓናል ውይይት አካሄዳ። በዚሁ ፓናል ውይይት ላይ የክልሉ ትምህርት ቢሮ ኃላፊና ዩኒቨርሲቲው ከፍተኛ ስራ ኃላፊዎችና ሰራተኞች ተገኝተዋል። የሰመራ ዩኒቨርሲቲ አካዳሚክ ፕሬዝዳንት ዶክተር አብዱራህማን ከድር እንደተናገሩት ዩኒቨርሲቲው በሀገር ደረጃና በክልል ደረጃ የሚከናወኑ የልማት ስራዎች ላይ የሚጠበቅበትን ኃላፊነት ለመወጣት ያለመ የፓናል ውይይት መሆኑን ተናግረዋል። መጀመሪያ ዛሬ ሰመራ ዩኒቨርሲቲ ውስጥ እያደረግን የነበር ነው የፓናል ውይይት የከፍተ ትምህርት ተቋማት ሚና ለአገሪቷ እድገት፣ ለሊማት አጀንዳዎች፣ ለሊማት ፖሊሲዎች በምርስ ላይ ነው እየተወያየን የነበር ነው። ይሄን ፓናል ስናደርግ የተለያዩ ሙያ ያላቸው በትምህርት ሴክተሩ ያሉ የቆየ ልምድ ያላቸው እንዲሁም ደግሞ በዩኒቨርሲቲ የረጅም ጊዜ ልምድ ያላቸው አካላት ጠርተን ነው ይህ ውይይት ያደረግነው። ሶ እንደዚህ አይነት ውይይቶች የከፍተ ትምህርት ተቋማት ሚና ምን መምሰል እንዳለበት አሁን ላይ ምን ላይ እንዳለ እንዲሁም ደግሞ በቀጣይ ምን መደረግ እንዳለበት የሚጠቁሙ ትላልቅ ፓናሎች ናቸው። እንዲህ አይነት ፓናሎች አንዱ ከከፍተ ትምህርት ተቋማት የሚጠበቅ ነው። ይሄንን አንዱ ማንዴት እያደረግን ነው ማለት ነው። ውይይት እንዲከናወን ማድረግ አንዱ እንደ ማንዴት የሚወስደው ስለሆነ እንዲያት መድረኮች እናዘጋጃለን። ዛሬ ትምህርትና የልማት ጎሎች ላይ ያተኮረ ሲሆን በሚቀጥለው ወር ደግሞ በሌላው አጀንዳ ላይ አዘጋጅተን የምንቀርብ ይሆናል። በአጠቃላይ የከፍተኛ ትምህርት ተቋማት ምን እየመሰሉ ነው፣ በአገርታዊ እድገት ላይ የሚያደርጉት አስተዋጽኦ የምን ጉዳዮች ላይ ነው የዛሬ ውይይት የነበረው በዚሁ ፓናል ውይይት ላይ በመገኘት ንግግር ያደረጉት የክልሉ ትምህርት ቢሮ ኃላፊ አቶ ሙሳ አዳም እንደተናገሩት በክልሉ የትምህርት ስርዓቱን ለማሻሻል የሁሉም ማህበረሰብ ተሳትፎ የሚጠይቅ መሆኑን ተናግረዋል። በመጨረሻም በዚሁ ፓናል ውይይት ላይ የተሳተፉት ባለድርሻ አካላት እንደተናገሩት ውይይቱ ለሀገራዊና ና ለክልላዊ እድገት የራሱን አስተዋጽኦ የሚያበረክት በመሆኑ ቀጣይነት ሊኖረው የሚገባ ጠቃሚ ውይይት መሆኑን ገልጸዋል። ለሀገራዊ ልማት ያለውን አስተዋጽኦ ነው። ዛሬ በውይይት የተነሳውና የመነሻ ጽሁፍም የቀረበው ጥሩ ጽሁፍ ነበረ። አወያዮቹም ባለድርሻ አካላት ናቸው። ከትምህርት ቢሮ ከደቨሎፕመንት ኦፊስ ምናምን ስለሆኑ በጣም ወሳኝ የሆነ የውይይት መድረክ ነበር ነው ብዬ የማስበው። እና ብዙ ቁም ነገር ነው የጨበጥንበት ከፕሬዘንቴሽኑም ከውይይቱም ማለት ነው ስለዚህ ለሀገራዊ አስተዋጽኦ ለክልላዊ እድገት ለተቋማዊ እድገት ከፍተኛ አስተዋጽኦ አለው ብዬ ነው የማስበው። ያው ለክልሉ ብቸኛ ዩኒቨርሲቲ እንደመሆኑ አቅም ክልሉ ላይ ያሉ የልማት ስራዎችን በእውቀት በመደገፍ ደረጃ ለፕሮፌሽናሊዝም ትኩረት ሰጥቶ በእውቀት በመደገፍ ደረጃ ማንኛውም እንትን ላይ ፕሮጀክቶችም ሊሆን ይችላል፣ ተሳትፎችም ሊሆን ይችላል። ትልቅ አስተዋጽኦ እያደረገ ነው። በልዩ ሁኔታ ደግሞ በሴንተር ኦፍ ኤክሰለንሲ ወይም ትኩረት ትኩረት መክስ ጋር ዩኒቨርሲቲው ያዘው በያዘው በቱሪዝም ላይ በማዕድን ላይ እንዲሁም ደግሞ በግብርና ላይ ትኩረት አድርጎ ይሰራል። በዚህም ክልሉ ላይ በተፈጠሩ ለምሳሌ ከማዕድን ጋር ተያይዞ ክልሉ ላይ ባጋጠሙ ናሽናል ሪጂናል ዲዛስተር ናቹራል ዲዛስተሮች ላይ የተፈጥሮ ስጋት የሆኑ እንትኖች ላይ የእኛ የጂኦሎጂ ዲፓርትመንቶች ሂደው ክቶሎ ምላሽ በመስጠት እንዲሁም ደግሞ ሰፖርት በማድረግ ድጋፍ በማድረግ ክልሉ ጋር አንድ ላይ እየሰራ ነው በሚል ነው። ይህም አሁን የተዘጋጀው ፓናል ዲስከሽንም ከክልሉ ትምህርት ቢሮ ጋር በጋራ የክልሉ የትምህርት ሁኔታ ምን ይመስላል የሚለውም የተዳሰሰበት ነው። አምሪፍ ሄልዝ አፍሪካ የህብረተሰቡን የጤና አገልግሎት ተደራሽነት የሚያሻሽለው ከ2.3 ሚሊዮን ብር በላይ የሚገመቱ የተለያዩ የህክምና መርጃ መሳሪያዎችን ድጋፍ ለተላለክ ወረዳ አደረገ። መሐመድ አሊ አምሪ ፈልዝ አፍሪካ በአፋር ክልል የህብረተሰቡን የጤና አገልግሎት ተደራሽነት የሚያሻሽሉ ከ23 ሚሊዮን ብር በላይ የሚገመቱ የተለያዩ የህክምና መርጃ መሳሪያዎችን የክልሉ ጤና ቢሮ ተወካይ ከአምሪፈልዝ አፍሪካ እና ፔክዶ አመራሮች ጋር በመሆን ለተላላክ ወረዳ አመራሮች አስረክበዋል። ለወረዳው የተበረከተውን የህክምና መርጃ መሳሪያ የተረከቡት የተላላክ ወረዳ ጤና ጽህፈት ቤት ኃላፊ አቶ አህመድ ዳውድ በወረዳው ህብረተሰቡ በጤና ዙሪያ የሚያነሳቸውን ጥያቄዎች ለመመለስ የሚያስችል መሆኑን ተናግረዋል። መጣልን እንግዲህ፣ ሲቢሲ ማሽን ብዙ ጊዜ ጥያቄያችን ነበር። ሲቢሲ ማሽን መጥቶልናል። ኤሲም፣ ፍሪጆቹን መድኃኒት የምናስቀምጥበት ፍሪጅ አምትቶልናል። ኤሲዎቹ ደግሞ እንደዚሁም ለፋርማሲ ለሁለት ፋርማሲ መድኃኒት እንግዲህ ቅዝቃዜ ያስፈልጋል ብዙ ነገሮች ስለሚያስፈልግ ለዛ ፍሪጆቹን አምትቶልናል። ቶኒ ሰራናካ የዛሬ ያመጡልን ይሄ ማቴሪያሎች ከክልል ጤና ቢሮም ምስጋና ያቀረም አምሬፍ ያው ውሎ ማለት ቢግዶ ጋር በመሆን ያመጡልን እቃዎች በጣም አስፈላጊ እቃ ስለሆነ እኛም ይሄንን ድጋፍ በኮሚኒቲ ስኮ ካርድ ላይ ማህበረሰብ ብዙ ጥያቄ ያነሳ ነበረ። ይሄንን ያነሱ ጥያቄዎች ግዶ በጣም በፈለግ ነው መሰረት በጠየቅናቸው መሰረት አንድም ሳያስቀሩብን ወደ ሁለት ሚሊየን ምናምን የሚያወጣው ንብረት ነው ያመጡልን። ሜዲካል ኮሚንት ናቸው ያመጡልን። የላብራቶሪም ሬጀንቶችም አምጥቶልናል። ስለዚህ አጠቃላይ የመጣልን ሜዲካል ኮሚንቶቹን ለኛም ለጤና ጣቢያም በጣም አስፈላጊ ለሁለት የጤና ጣቢያ ነው ያመጡት። አጠቃላይ እንደ ወረዳ ያመጡልን የእቃዎች የኛም ጥያቄያችን ስለነበር ይሄ ጥያቄ ስለመለሱልን የውብሎ ፕሮጀክት ከልብ እያመሰገንኩኝ ቀጣይነት ደግሞ ይህንን አሁንም በሆን ኮሚስ ኮርድ የሚጠይቃቸው ጥያቄዎቹ ነው አለ እሱም ጥያቄዎች ደግሞ አብረን እየተናበብ በእነሱ አቅም የሆነው በእኛ አቅም የሆነው እየፈታን ኢንሻአላ አገልግሎቱን ኢንክሪዝግ ለማድረግ እንሞክራለን። ወብሎ ከልብ በመሰግድ በወረዳው የማህበረሰቡን የጤና አገልግሎት ተደራሽነት ለማሻሻል የማህበረሰባዊ ተጠያቂነት አሰራርን በመዘርጋት ድጋፍ እያደረገ የሚገኘው ፒክሮ ፕሮጀክት አፋር አስተባባሪ አቶ አሰንዳውድም በወረዳው በጤና ሴክተሩ ህብረተሰቡ የሚያነሳቸውን ጥያቄዎች መልስ ለመስጠት የሚያስችል የሕክምና መሰሪያ ድጋፍ ህብረተሰቡ ተገቢውን የሕክምና አገልግሎት እንዲያገኝ የሚያስችል መሆኑን ተናግረዋል። እንግዲህ ይህ የማህበረሰብ ተጠያቂነት ፕሮግራም ጤና ምላሽ ከሚያገኝበት አንደኛው የማህበረሰብ ተጠያቂነት ፕሮግራሙ አንዱ ኮሚኒቲ ስኮርካርድ ወይም የማህበረሰብ የመመዘኛ ሂደቱ አንዱ ነው። እነዚህ ሂደቱን ለመተግበር ኮሚኒቲ ስኮር ካርድ ትግበራ እንከታተላለን። ኮሚኒቲ ስኮር ካርድ ሲባል የማህበረሰብ መዘኛ ሲባል ስድስት ደረጃዎች አለው። ስድስት ደረጃዎች ውስጥ ስድስት መለኪያዎች አሉ። አንደኛው ሩህሩህ ተንከባካቢና ርህራህ ያለው ባለሙያ እዛ ግቢ ውስጥ መኖር አለበት። ሁለተኛ የቆይታ ጊዜ እዚህ ከመጡ በኋላ መንገላታት ያለባቸውም እያንዳንዱ ክፍል ክፍት ሆኖ መገኘት አለበት። ሶስተኛ ደግሞ እነዚህ የመመርመሪያ መሳሪያዎችና ሬጀንቶች መኖር አለበት እና ዛሬ አንዱ ምላሽ የሰጠንበት እና ይሄ ከህብረተሰቡ ተነስቶ የህብረተሰቡ ምላሽ የሰጠንበት አንደኛው፣ እነዚህ ያስፈልጋሉ ብሎ ለእኛ ያስፈልጋሉ ብሎ እዛው የራሳቸው ድምፅ እንትን ስለሆነ አንደኛውን ድምፁን ህብረተሰብ እንዲያሰማ ይፈልጋል። ሁለተኛ ደግሞ ያው የሚመለከተው የወከለው አካል ምላሽ መሰሰል አለበት። ዛሬ የመጡት ሁለት ነጥብ ሶስት ሚሊዮን የሚገመት የሕክምና መገልገያ መሳሪያዎች አሉ። እነዚህ ላቦራቶሪ ሬጂዮን ታች አለ፣ ሲቢሲ ማሽን አለ፣ አልተረሳው እንዳለ ያ ኤሲም አለ ማቀዝግዣ ፍሪጅም አለ። እነዚህም ከነሱ የመጣው ጥያቄ ለእነሱ በየደረጃው ምላሽ መሰጠት እንትን ስላለበት በእነሱ የሚፈታ አለ፣ በመንግስት የሚፈታ አለ፣ በየደረጃው የሚፈቱ እንትኖች አሉ። ዛሬ አንስም በዛም ይሄኛው በእነሱ የተነሱ ጥያቄዎች የተወሰነ ምላሽ ይሰጣሉ ብለን እንትን የምናስባቸው ናቸው። ድጋፉን ያደረገው የአምሪ ፈልዝ አፍሪካ ፋር ቢሮ ወልቭ ፕሮጀክት አስተባባሪ አቶ ሸምሰድን ከማልም ህብረተሰቡ ጥራት ያለው የጤና አገልግሎት እንዲያገኝ የሚያግዝ መሆኑን ጠቁመዋል። አምሪ ፊልዝ አፍሪካ ዘርፈ ብዙ የጤናና ጤና ነክ ስራዎችን በተለያዩ ክልሎች ይሰራል። በክልላችንም አንዱ በውብሎ ፕሮጀክት የሚባል ከኬት ፋውንዴሽን የተገኘ ከፒክዶ ጋር በጋራ በመሆን የተለያዩ ስራዎችን እየተሰራ ይገኛሉ። ያ ማለት በማህበረሰቡ ዘንድ ላይ ከኮሚኒቲ ስኮር ካርድ ጋር ተያይዞ የተነሱ አሳሳቢ ጉዳዮችን በተለያየ ወቅት ላይ በሚሰሩ ዘጠኝ ቀበሌዎች ላይ አሁን ደግሞ ተጨማሪ ሶስት ቀበሌዎች አለን። በሁሉም ቀበሌዎች ላይ ማለት ይቻላል የሚነሱ አሳሳቢ ጉዳዮችን ተንተርሶ ችግር ፈች የሆነ ለዘላቂነትም ወይም ደግሞ ማህበረሰቡ ሊያነሳሳ ይችላሉ የሚሉ ነገሮችን በዘላቂነት ለመቅረፍ ያክል የተለያዩ የግብአቶችን ማለትም የሕክምና መገልገያ መሳሪያዎችን እንደዚሁ ደግሞ ሌሎች የላብራቶሪ ሪኤጀንቶችን የመሳሰሉ ሰፕላየሮችንም ጨምሮ ወደ ሁለት ነጥብ ሶስት ማለትም ሁለት ሚሊዮን ሶስት መቶ ሺህ ብር የሚጠጉ እቃዎችን ለተላላክ ጤና ጣቢያና ለደረሲ ጤና ጣቢያ ማለትም አልትራሳውንድ አለ ቪስካን ላብራቶሪ ኤጀንቶች እንደዚህ ኤሲ፣ ሌሎችም ሲቢሲ ማሽንን ጨምሮ ሪፍሪጀሬተርም፣ እንደዚህ በዋናነት የተነሱ ነገሮችን የማህበረሰቡ ችግርን ይቀርፋሉ የተባሉትን ግዢ ተፈጽሞ በአሁኑ ሰዓት ያው ለጽፈት ቤቱና ለጤና ጣቢያው እያረካከቡን ያለ ነው። በተቻለ መጠን እነዚህ ግብዓቶችን በአግባቡ ለመጠቀምና በዘላቂነት ለማህበረሰቡ ያገለግላል ብለን እናስባለን እና ጽህፈት ቤቱም የወረዳ አስተዳደርም እዚሁ ከኛ ጋር ተገኝተው ይህን ርክክቡን በጋራ ሆንን ፒክዶንም ጨምሮ በማድረጋችን እኛም እጅግ ላቀ ደስታ ይሰማናል። ዜናዎቻችን ይቀጥላሉ። የተወደዳችው ምሁራን የህብረተሰቡን ችግር የሚፈቱ የምርምር ስራዎችን ሊያጠናክሩ ይገባል ሲሉ ፕሮፌሰር ብርሃኑ ነጋ ገለጹ። ምሁራን ለሀገር ግንባታ መሰረት ለሚጥሉ የፖሊሲ ግብአትን በጥናት ማውጣት ላይ ይበልጥ ሊሰሩ ይገባል ሲሉ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገልጸዋል። ሪያን አብደላ ተጨማሪ አላት። ምሁራን ለሀገር ግንባታ መሰረት የሚጥሉ የፖሊሲ ግብዓትን በጥናት ማውጣት ላይ ይበልጥ ሊሰሩ ይገባል ሲሉ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። የሐዋሳ ዩኒቨርሲቲ ከአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናት ምርምር ተቋም ጋር በመተባበር ያዘጋጁት ሀያ ሁለተኛው ዓለም አቀፍ የምርምር አውደ ጥናት በሐዋሳ ዩኒቨርሲቲ እየተካሄደ ነው። ፕሮፌሰር ብርሃኑ ነጋ በዚህ ወቅት እንዳሉት የሀገርን ለውጥ ለማስቀጠል እና የህብረተሰቡን ችግሮች በፍጥነትና በዘላቂነት ለመፍታት ምሁራን የምርምር ስራዎቻቸውን ሊያጠናክሩ ይገባል ብለዋል። የምሁራንን የሀገር ግንባታ ሚና ለማሳደግ የምርምር አውደ ጥናቶች ወጥና ተከታታይ በሆነ መልኩ ሊካ ሊካሄዱ እንደሚገባ ጠቁመው ለሀገር ግንባታ መሰረት የሚጥሉ የፖሊሲ ግብዓትን በጥናት ማውጣት ላይ ምሁራኑ ይበልጥ እንዲሰሩ አሳስበዋል። የሐዋሳ ዩኒቨርሲቲ ተጠባባቂ ፕሬዚዳንት ዶክተር ችሮታው አየለ በበኩላቸው በዓለም አቀፍ የምርምር አውደ ጥናት ላይ የሚቀርቡ የምርምር ውጤቶች ለሀገር እድገት ፖሊሲ ግብዓትነት የሚያገለግሉ ናቸው ብለዋል። ዓለም አቀፍ የምርምር አውደ ጥናቱ ከተመሰረተ ስልሳ ዓመት እንዳስቆጠረና በተለያዩ ሀገራት ሲካሄድ እንደቆየ ያነሱት ደግሞ በአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናት ህጻናትና ምርምር ተቋም ዳይሬክተር ዶክተር ዮሐንስ አድገ ናቸው። ለፖሊሲ አውጪዎች እና ፈጻሚዎች በርካታ ጠቃሚ ግብአት አስገኝቷል ማለታቸውን ኢዜአ ነው የዘገበው። የተወደዳቸውን ደግሞ ከውጭ ወደ ያዝናቸው ዘገባዎቻችን የምናመራው ዩትዩብ ለአሜሪካው ፕሬዚዳንት ዶናልድ ትራምፕ የቀረበበትን ክስ ተከትሎ የ24.5 ሚሊዮን ዶላር ካሳ ለመክፈል ተስማማ። ባለቤትነቱ የጉግል ኩባንያ የሆነው ዩቲዩብ በፈረንጆቹ 2021 ዶናልድ ትራምፕ ስልጣናቸውን ለአሜሪካ የቀድሞው ፕሬዚዳንት ጆ ባይደን ለማስረከብ ፍቃደኛ አለመሆናቸውን ተከትሎ በዋሽንግተን ሁከት በተነሳበት ማግስት የዶናልድ ትራምፕን አካውንት ለቀናት ዘግቶ እንደነበርም ይታወሳል። በወቅቱ የተፈጠረው ሁኔታ ተከትሎ ከዩቲዩብ በተጨማሪ ኤክስና ፌስቡኩ ገጹ የፕሬዝዳንቱ አካውንት በጊዜያዊነት ማገዳቸውም ይታወቃል። ይህንኑ የኩባንያዎችን ውሳኔ ተከትሎ ፖለቲካዊ መድሎ ተፈጽሞብኛል በሚል ወደ ፍርድ ቤት ያመሩት ዶናልድ ትራምፕ ኩባንያዎቹ ላይ የጥፋተኝነት ውሳኔ ማስወሰንም ችለዋል። በዚህም ጥፋቱን አስቀድሞ ያመነው ዩትዩብ የ24.5 ሚሊዮን ዶላር ካሳ ለመክፈል መስማማቱ የተገለጸ ሲሆን በተመሳሳይ የኤክስ እና የፌስቡክ ገጾችን በፍርድ ቤት የሚወሰድባቸውን የገንዘብ ካሳ ለፕሬዚዳንቱ ይከፍላሉ ተብሏል። ትራምፕ ከዩትዩብ ከሚያገኙት ካሳ 22 ሚሊዮን ዶላሩን በናሽናል ሞል ትረስት ፈንድ አማካኝነት በነጩ ቤተ መንግስት ለሚገነባው አዲስ አዳራሽ ድጋፍ ለማድረግ ቃል ገብተዋል። የተባለው ቀሪውን 25 ሚሊዮን ዶላር ደግሞ የአሜሪካ ኮንሰርቫቲቭ ህብረትን ጨምሮ የዶናልድ ትራምፕን ክስ ለደገፉ ድርጅቶችና ግለሰቦች ድጋፍ መልክ ለመስጠት ቃል ገብተዋል መባሉን ዋሽንግተን ፖስት እና ቤቢሲ ዘግበዋል። የተወደዳችሁ ለሰዓቱ የነበሩን የአማርኛ ዜና ወጃችን እነዚህን ይመስሉ ነበር። ዜናዎቹን አብራችሁ ስለተከታተላችሁ በእጅጉ እያመሰገንን አሚር መሐመድ ነበርኩኝ። ሰናይ ጊዜ